እግዚአብሔር ሆይ ስናለቅ፣ ስንባችንን ያበስክ፣ ስንሰበር የጠገንከን፣ ስንቆስል የፈወስከን፣ ስንደክም ያበረታህን አንተ ስለ ሆንክ እናመሰግንሃለን። ሰባራውን ቀናችንን ገጥሞ ያሻገርከን፣ ተራራ የሆነብንን ነገር ደልድለ ሜዳ ስላደረክልን፣ ማን ሞለዋል ያልነውን ነገር በሰማያዊውና በምድራዊው በረከት ስለሞላሃለን፣ አዎ እጅግ ተመስገን። በዚህ ቀን በመከራ ውስጥ ስለሚያልፉ ወገኖቻችን፣ በሰቆቃ ውስጥም ስለሚሸበሩ ዘመዶቻችን አቤቱ ሆይ ዘንበል ብለህ በዐይነ ምሕረት እንድትመለከታቸው በጆሮችህም እንድትሰማቸው በነዛ በቆሰሉ እጆች እንድትዳስሳቸው እንማጸናሃለን። ማጥፋት ስትችል ማዳን የምትወድ እግዚአብሔር ሆይ ይህ ምሽት በሽተኞች የሚፈወሱበት ሰባራው